ዛሬ ጃኒን ሰርፕራይዝ ላደረጋት ነው። ልደቷ ነገ ነው። የምር ታሽኮርም ማለት ታዲያ። አላማዬን እያሳካሁ ነው አለ። ስንት ነው ገብሩ? ደግሞ እንትን እያደረገ ነው ንጉሴ። ተመልከቱት፣ እዚህ ከኋላ ቅዳሜ። ግን ዛሬ የሚገርም እራት እንድናሳልፍ እፈልጋለሁ። ሶ ኑ ላሳያችሁ፣ የያዝኩት ቦታ ማለት ነው። ያለንበት እንግዲህ ማርከስ ይባላል ይሄኛው ቦታ ነው። ቡክ እያደረግን ነው ያለ ነው እንደምትመልኩት አያምርም? እስኪ ቪው ላሳያችሁ። ጋይ ስ ሶ ፋን ቢ በጣም ነው የሚያምረ። በቃ ጋይስ፣ እስኪ ና አሳያቸው ብለን ብበናት፣ 360 ቪው አይገርምም? ከዛ ቴብሉ ደግሞ ዩት አሁን ይሄ ዲነር ቴብል ነው። ተመልከቱት። እዚ ጋር ቁጭ ብለን ፍንስ ን ፋሚሊ እራት እንበላለን ማለት ነው። ጃኒም ሰርፕራይዝ እናደረጋታለን። ንድ ያ ወገና ሀ ደስ የሚል ምሽት አታቅም። እንግዲህ ባይዘ ዝም ብዬ እራት ወስድሻለሆን ያልኳት ግን እዚህ ዲኮርም ለመጥራት አስቤያለው፣ አይደል ሃፒ። የሚገርም ላግዥሪ የሆነ ዲኮር አመጣና እዚህ አሳምረን ሃፒ በርዝዴይ የሚል ምናምን ትላልቅ ነገሮች እናደርጋለን። የሚገርም ምሽት እናሳልፋለን ማለት ነው። ስለዚህ ተከታተሉ። ጃኒ ጋይስ፣ አሁን ቲክታክ ላይ ነኝ። ዲኮር ቤቶች እየፈለግኩኝ ነው ማለት ነው። የሚያግዙን ጃኒን በደንብ አድርገው ሰርፕራይዝ የሚያደርጓት ላግዥሪ የሆነ ዲኮር ነው የምፈልገው አይደል። እነዚህ ዲኮሮች በቃ ላይ ፈጣን ደውለን ወዲያውኑ ከመጡ ዲኮር በርዝዴይ ዲኮር ልበላ በርዝዴይ ዲኮር

እንደዚህ ነገር ቴብሎ ማስዋብ እንችላለን ነው። በፍጥነት ነው የምናስመጣቸው። አዶና ይባላለሁ፣ ቲክቶከር ነኝ። የራቼ ዲኮር የሰራችሁት እናንተ ናችሁ መሰለኝ። ከዛ ነው ያገኘሁት እንትናችሁ፣ ስልካችሁ ዛሬ ማታ የጃኒ በርዝዴይ ነው፣ እና ማርከስ ታውቀዋለህ እንዴ? አዎ፣ እዛ የሆነ ፕራይቬት ሩም ይዘን በርዝዴዋ ሰርፕራይዝ ለማድረግ ነው እሷን። እና ዲኮር የሚያደርግልን ሰው ፈልገን ነበረ። አርጀንት ሆነብኝ እንጂ በጣም ደስ ይለኝ ነበረ ብሰራለን አይሆን አሁን እንደዚህ ሰርግ ምናምን ስለምን ሰራኛ፣ ዛሬ በጣም ይዜናኛ፣ ወደ ሶስት ሰርግ ያለብን አዳራሾች ላይ እና እንዲህ አርጀንት ሲሆን ደግሞ ትንሽ ይከብደናል ታውቃለህ ባ እቃዎች አንድ ሺህ አምስት አምስት አምስት ሁለት ሆቴል ፕሮ ማርክስ አዲስ ያ ስንት ነው? 4 ቡካርጎ ነዋል ቦታው አሁን ዲኮር ነው የሚቀረን። ማብዛትም አንችልም፣ ቢካዝ ወደ ኤሌቬተር መግባት አለበት። አነስ ያለ የሆነ ኬክ የምትቆርስበት ምና ምና ነፊ ኬክ የምትቆርስበት ዲኮር እናመጣለን። ያው ማናጀራችን እያወራን ያለው ወገነ ሜክ ሀፕን ትላለን ማርያምን። አሁን በሀሳቡ የመጣልን ለራሱ ሀሳቡ የመጣልን ስራ ተዘጋጅቼበታለሁ አውቅ ያለ በርዝ ያ እንደሆነ ግን በጣም ቢዚ ነበርኩኝና ዛሬ በ ላይ መጨረስ አለብኝ ብዬ ቃል ገባሁኝ። ሳታውቀው ሰርፕራይዝ እናደርጋታለን። እየደወለች ነበረች። ባይዘ ጃኒ ሁን አሁን ነች መሰለኝ ካልጋው የተነሳችሁ ተዘጋጂ ምናምን ልበላታ ጃኒ ወይ እናት እንዴ ነሽ ተነሳሽ እንዴ ማርያምን በቃ ማታ እንገናኛለና እራት አይ እኔማ ለመሰብሰብ ነበረኩ እኮ ነገ ነው እንዴ በቃ ዛሬ ሰለብሬት እናደርጋለና። ቅዳሜ ስለሆነ ነው፣ ነገ ነው ግን፣ ዛሬ ሰለብሬት እናድርግ። ቅዳሜ ኮ ነው፣ ቅዳሜ ስለሆነ ኮ ነው። ነገም ትደግሚዋለሽ ችግር የለው ነገ ማድረግ ትችያለሽ። የፈለጋችሁበት ቦታ ግን አሪፍ። ዛሬ እራት አዘጋጅቻለሁ። እሺ ቅዳሜ ስለሆነ ነው ማለት ነው። በቃ ማታ አስር ሰአት ነው፣ አስራ ሁለት ሰአት አሚን እሺ። እውነት ጃኒ እና ምን ችግር አለው? አይ ነው ቀይሪ ምናምን ና ከዛ አስራ ሁለት ሰዓት እንገናኛለን። እሺ ተዘጋጅ። በቃ ጋይስ አሁን ወጥተናል ከማርከስ ማለት ነው፣ ልብስ ልንቀይር እየሄድን ነው። ጃኒም ነግሬያታለሁ። እልህኛ ነች ታውቃላችሁ። እና ልብስ ቀይሬ ቀይረን እንመጣለን ተመልሰን። ዝም ብሎ ቀለል ያለ በርዝዴዋ ነገ ነው ባይዘ፣ እሁድ ነው። ዛሬ ቅዳሜ ነው። ጀስት ቅዳሜ በመሆኑ ደስ የሚል እራት እንዲኖርና ከዛ ግማሽ ሌሊት አይደለ ልደቷም የሆነው፣ ለግማሽ ለሊት ደግሞ ኬክ እና ስቆርሰታለን ማለት ነው። ይህ ነው ትክክለኛ በርዝዴ ብዬ ነው ማስበው። ቢከዝ ነገ ከተደረገ በጣም ሌት ነው የሚሆነው ልደቱ አይደለ። ሶው ትክክለኛው ሰዓት ይህ ነው ብዬ አስባለሁ። እና አይ ካን ዌት ጃኒ፣ ሃፒ በርዝዴ ቱ ዩ። እሺ ጋይስ፣ አሁን እንግዲህ ለጃኒ ማለት ነው ሻምፓይን ልገዛላት ለበርዝዴዋ ወደ ሚሊኒየም ዱቲ ፍሪ መጥቻለሁ። ስካይላይት ማለት ነው። ሰላም ነው አለና ሃና ላዲያ ማነው የምትመጽያ? እነግርሃለሁ። እንግዲህ ይሄ ቤታችን ነው። መጣችሁ ሾፕ ማድረግ ትችላላችሁ እዚህ። ኢትስ ቢዩቲፉል የሚገራርሙ እንትኖች አሉት እ ሻምፓይን የቱ ጋር እናገኘው ችግር የለውም። አናግረን ነዋል ባለቤቱ ነበር። ሞዌት የሚባል አለ እሱን ነው ይሄኛው። ፓ ታደርገዋለች ማታ በርዝዴዋ ሲደርስ ማለት ነው። ጋይ ባለፈው እንግዲህ ለጃኒ ማለት ነው ቫለንቲኖ ገዝቼ ላታለሁ ለበርዝዴዋ። አሁን ሌላ ሽታ ምን እንግዛላት የሚለው ሀሳብ አለ። ቫለንቲኖ ደግሜ መግዛት አልችልም ይኸኛው

እና በቃ እገዛላታለሁ። ኧረ በጣም ነው የሚጣፍጠው። ጋዳም አይ፣ እንገዛዋለን። ገዛዋለን። አርባ ቀጭን ሌላ ፍላወር ምናምን እገዛላታለሁ። ትልቅ ፍላወር እገዛላታለሁ። አይቴን ነው ጋይስ ለጃኒ በርዝዴይ ማለት ነው፣ ቾኮሌት ልገዛላት ነው። የሚገርም ቾኮሌት እገዛላታለሁ። እስቲ የትኛው ይሻላል የሚለው ቼክ እናደርግ። አሁን እነዚህ ነገሮች አሉ። ይሄ አለ፣ ይሄ ያለ፣ የሚያማምሩ ደስ የሚሉ ክላሲክ ክላሲክ የሆኑ ማለት ነው። ናፒ ሶ ጃኒ ማለት ነው የሆነ ብራንዲንጓ ፒንክ ነው። ፒንክ ነገር ትወዳለች እ ይሄን ይዛ ማርያም አሁን ወርቃማ ነገር አለ፣ ግን ከቤቱ ያ ኢቨንት ያዘጋጀንበት የበርዚዋ ያዘጋጀንበት ቦታ ደግሞ ማች ያደርጋል ብዬ ማስበው ይኛው ነው ይትኛው፣ ይሄ ያ መስታወት አለው ደግሞ በስ፣ ይህ ለእራሱ ያምራል ስና ስ፣ ግን ጀስት መስታወት የለውም፣ መስታወት የለውም። ውበት አለው። እሺ። እልልለእ! ጋይ አሁን እንግዲህ ወደ ማርከስ እየሄድን ነው ማለት ነው። የጃኒ ጊፍት ላሳያችሁ። ቀረብ በለው። ይህ ቾኮሌት አለ እንደምታዩት፣ የሚገርም ከነ ፍላወር ሀያ እንዴት ናቸው። ከዛ ደግሞ ይህ የሚያምር ሽቶ ብራንዱ ኢትስ ኮልድ ዴሊና ይባላል። አርባ ሺ ነው የገዛነው 50 ሺህ ብር 50 ሺህ ብር ነው የገዛ ነው። ድልሽ ሽታው አው ድልሽ፣ በቃ ሽታው በጣም ነው የሚጣፍጠው። የሌለ በብላክ ሲሆን ይላል እንዴ። በኖርማል ነው የገዛ ነው። በዶላር እኮ ነው የገዛ ነው። ኤኒዌይስ ወደ እሷ የሄድነው አሁን ወደ ማርከስ ማለት ነው። ሰርፕራይዝ እናደርጋታለን። ሌትስ ጎ ሻሪ ቴክ ቴክ ደን የትኛው ነው ጋይስ? አም ኤክሳይትድ በጣም ደስ ብሎኛል። የጃኒ በርዝዴ ያው ስለሆነ አሚን ዛሬ አይደለም ግን ሚድናይት ላይ ነው። በርዛ አ የማን ነው ይሄን የጠራው? አ ናይስ አይ ሰላም ዲቻ ዲቻ እንዴት ናችሁ? ታዲያ ቆያችሁ? ምን ነው ቆያ ቆያችሁ? ኳስ እያያችሁ ነው? አው እየጠበቅናችሁ ነበራ በጣም አ ነው እስኪ ገባ ገባ። እንዴት ነው ጤና? አሁን ወደ ወዴት እየሄድን እንደሆነ ታውቃላችሁ? ወደ ጃኒ የጃኒ ልደቷ ነው። የስንተኛ ልደቷ ይሄ? ስንተኛው እህት ይሄ ስንተኛው እህት ይመስልሃል? ግን ሰርፕራይዝ ሰርፕራይዝ ሳምፕራይዝ ነው። እኔ አምሮብኛል። ነው እንደ ኪስማው እንደ ኪስማው እንደዚህ ነው የሚለብሰው የሚያንፀባርቅ ጫማ ወርቅ ይመስላል። ችግር የለውም። በቅርብ ጊዜ ወርቅ ይሆናል። እሺ ማሙሼ፣ እንዴ እንሽልኝ፣ ደህና ነሽ? ዝግጁ ናችሁ? ዝግጁ ነን። ሰርፕራይዝ እናደርጋታለን። እሺ፣ ወዳቸዋለሁ። ነፃነት ትመጣለች። ነፃነት፣ ችግር የለውም። ሁላችንም እንሄዳለን አብረን። እሺ ጋይስ፣ እንግዲህ ገብተናል ወደ ማርከስ ማለት ነው። ከነዲቻ ቦይስ፣ ነጽ ያለች አሳያችሁ። እስኪ ቢልዲንጉ እንዴት እንደሚያምር በእናት በጣም ደስ የሚለው እንግዲህ ወይዘሪ ጃኒ ሌት ሆናለች የታወቀ ነው ይልሃል እኔ ደግሞ በጣም ኤክሳይትድ ነኝ በርዝዴውን ሴሌብሬት ለማድረግ ዛሬ ሚድናይት ላይ አመቷ ይሆናል አሳያቸው እስኪ እነዚህ ጀግኖች ዲቻ ዲቻ ዲቻ ዲቻ ናፒ ቀን እንግባ አሁን እዚህ ጋ እናስቀምጠው ታናሽ ወንድሜ እየመጣ ነው

ያምራላ! በጣም አዲስ አበባ ወይ አዲስ አበባ ወይ አራዳ ሆይ፣ እንደ ሰው ሻራተን ነው። አያ ሻራተን ሲያምር! አንተ ሜዳው በእናት ስማ ስዊሚንግ ፑል ው ው ስዊሚንግ ፑል እንደዚህ አይነት ማሽን ነው። በጣም ኧረ ስዊሚንግ ፑል አለው ምናምን ቤተ መንግስቱ ቤተ መንግስቱ ኑ በቃ ናፍዬ አቁም። ተመልከታችሁ ሲያምሩ በእናት ደስ ሲሉ ማርያም አሳያችሁ። እንግዲህ እዚህ ጋር ትንሽ መጠጥ ቢጤ አዘጋጅተናል። ውጪ ምሪንዳ አለ፣ ፋንት አለ፣ ስፕራይት አለ ምናምን ምናምን። ከዛ ደግሞ ለወይዘሪት ጃኒ ደስ እንዲላት ደግሞ ለሴሌብሬሽኗ ጋ ምን ሻምፓይን ይልል ሻምፓይን እንድታደርገው የታ አባቱ። እዚህ ይቀመጣል እሱ ፈታ እንላለን። የእኛ ነው ዛሬ ማታ አይደለ? ፍላወርም አለ ይኸው ጊፍት ያመጡት ናቲ አሼን ሶ ማች ሰርፕራይዝ ሰርፕራዝ እናደረጋታለን። ስትመጣ ወደዚህ ስፒከር ማዘጋጅተናል። ቸኮሌትም አለ እንደምታዩት፣ እንደምትመለከቱት ይህ ሁሉ ለጃኒ ልደት ነው። ደስ የሚል የጓደኞች እራት ማለት ነው። ያን ያህል ያልተካበደ ና ናና ስልስበናደውላ ጃኒ ጋይስ አሁን ጃኒ ዳውንስቴርስ እታችነች ያለችው፣ ወደ እሷ እየሄድን ነው። ይዣት ልመጣ ወደዚህ ማለት ነው። ካሜራውን ድቻ ይህ ቦታ በጣም ላክዡሪ ነው። ታውቃላችሁ ሰው ላክዡሪ ወይ ፍላሽ ላይ ተብሮ ደግሞእንትን እያደረግ ነው መግባት ትፈልጋለች እሷ እንዳታስገባት። ነይ ነይ፣ ችግር የለውም ዘምሪ። ቆይሽ በጣም በጣም ቴንኪው ናት። ያው የሚያምረራት አዘጋጀውልሽ ይሻለ ወይ ናት። ሃፒ በርዝደይ ይሆናል እኮ ለእሷ

ትክክለኛ በርዝዴሽ መሆን አለበት። ዛሬ ማታ ነው ግማሽ ለሌት ሲሆን ቀንሽ ይሆናል። ነገ አለ ነገማ ሌት ነው ነገማ ይቆያል። አለ ጓደኛሽ እናት ወይም